ጤና ኬላዎች እንኳን ስናይ ከ18 ሺ በላይ የሚሆኑ ጤና ኬላዎች አሉን። ከ4 ሺ በላይ የሚሆኑ የጤና ጣቢያዎች አሉን። ከ350 በላይ የሚሆኑ የመጀመሪያ ደረጃ ሆስፒታሎች አሉን። በደረጃም ስንመለከታቸው የጀነራል ሆስፒታል፣ አጠቃላይ ሆስፒታል የምንለውና ና ሪፈራል ሆስፒታሎች አሉን። በእነዚህ ሆስፒታሎች በሀገር አቀፍ ደረጃ በሁሉም ቦታ ላይ የጤና ባለሙያዎቻችን የጤናው ስነ ምግባሩን በሚጠብቀው መልክ በተገልጋዮቻችንን በአገልግሎት ቦታቸው ላይ ሆነው ያለምንም የአገልግሎት መቆራረጥ በአብዛኞቹ የጤና ተቋሞቻችን አገልግሎት እየተሰጠ ይገኛል። በዚህ አጋጣሚም ደግሞ በዚህ አገልግሎታቸውን ህዝባቸውን እያገለገሉ ያሉ ጤና ባለሙያዎቻችንን በራሴም በጤና ሚኒስቴርም ስም በተለይ ደግሞ በሚያገለግሉት በህብረተሰብ ስም እጅግ አድርጌ ማመስገን ፈልጋለሁኝ። የጤና አገልግሎቶች በሁሉም ደረጃ በሚባል ደረጃ አገልግሎቶች ቀጥለዋል የተኝቶ ህክምናም የተመላላሽም የጽኑ ህሙማን እንዲሁም ደግሞ የተለያዩ አገልግሎቶች እንደቀጠሉ ነው የምናውቀው ከዛ በተጨማሪም ደግሞ ምናልባት በጥቂት ቦታዎች ላይ መማር ማስተማር ባለባቸው ተቋማት ላይ የአገልግሎት መቆራረጦች ያነበሩበትን ሁኔታም በመገንዘብ በአስቸኳይ ህብረተሰባችን አገልግሎት ማግኘት የሚችልበትን በተለይ ደግሞ ሲኒየር ሐኪሞች፣ የጤና ባለሙያዎች፣ ነርሶችም ሁሉም በቦታቸው ላይ ሆነው ቶሎ ተረባርባ አገልግሎቶችን የማስጀመር የማስኬድ ስራ እያደረጉ ነው ያለው። ይህም ደግሞ በአገልጋዮቻችን ህብረተሰባቸውን ለማገልገል በየትኛውም ጊዜ በየትኛውም ቦታ አገልግሎታቸውን እየቀጠሉ ህብረተሰባቸውን እንደሚያገለግሉ የሙያ ስነምግባራቸውን ያሳዩበት ስለሆነ እጅግ አድርጌ ማመስገን ፈልጋለሁ።